ሰላም ሰላም! የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ሁሉ መልካም? እኛ እጅግ በጣም ደህና ነን። ዛሬም በአዲስ ቪዲዮ ከቃል ጋር ተገናኝተናል። ቃል እንዴት ነሽ? ሰላም ነው? ከባለፈው ድንጋጤ እንዴት ነው አሁን ተረጋጋሽ? አጣማሪ ወደ ተመልካቾች፣ እንግዲህ ባለፈው አንድ ፕራንክ ሰርተናት ነበርና አንቺም ተበቃያት ብላችኋት ነበርና፣ እሱ ከዛ አንፃር እስቲ ዛሬ ሀዩን ፕራንክ እናርጋት ብለውኛልና ብላኛለችና ከሷ ጋር እንግዲህ አንድ ፕራንክ ልተባበላት መጥቻለሁ። የዚህም የፕራንክ አይዲያ ምንድን ነው? ይህን ሲጋራ ታዩታላችሁ። ስለዚህ ይህን ሲጋራ ቤቷ ወስደን እናስቀምጠዋለን። ከዛስ ከዛ በኋላ እንግዲህ የሚፈጠረን አብረን ነው ያለ። አዎ ወስደን እናስቀምጠዋለን። ኬት መጣ በቃ አንቺ ሌላ ሰውነሽ፣ ማናቀሽ ሰውነሽ፣ ከአንቺ ጋር ስራ መስራት አንፈልግም፣ ጓገጭ ነው ምንልባት ማለት ነው ከእንዲህ አይነት ሰው ጋር አብረን አንቀጥልም ምናምን ምናምን ብለን በቃ ብለን እናናድዳታለን። ከዛ በኋላ እየደበደበችን ለስራ ብለን ሌላ ነገር ልታስተምሪን ነው ወይ ብለን ጓ ብለን እናስደነግጣታለን። እንደዚሁም ሼር እንዳይረሳ። መልካም ቆይታ ይሆንላችሁ።

አሁን ስትሄዱ ሁሉ በቃ ሰው አታሉ እና አሁን በ በማንኛውም ሳይ በቃ ኮሽ ምናምን የሚባል ነገር ካየ በ ምናምን ነገር

ይሄ ምንድን ነው? እሺ። አረ እኔ እግዚአብሔር ምስክር አላጨስ። ያየ ነው እንደዚህ ያለሽ ሰው ነሽ። አውቀሽ ከእኔ ኬስ እንዴት ይመጣል? ምን ማለት ነው አንቺ ቤት እኮ የተገኘው? አይ፣ ራስሽን ያመመሽ በጤና አይደለም

ያለበት ነው ያለበት ነው ያለበት ነው። እኛን ሳይሆን መፍራት ያለብሽ አንቺ እራስሽን ነው መጠበቅ ያለብሽ እንጂ ምን ከእኛ ምን ትልቅ ማለት ነው። እናንተን በመለከት ጉዳይ አይደለም፣ ግን ደግሞ አላደረኩም

ከሁንኩማ አዎ፣ ምን እንትን አለኝ ግን አይደለሁም። እውነታ እኮ ያንደ ወድ ወደ ነው እውነት ለመውራት፣ ውድ ተመልካቾች፣ የመጣንበት መንገድ እጅግ በጣም አስፈሪ እና በጣም አስደንጋጭ ነገር ነው። ይህ ጋር የተገኘው ቤቷ ነው። እኛ ስንገባ አይታችሁታል። እና በምንም ልታቅም አልቻለችም። በጣም አስደንግጠናታል። ለማንኛውም አሁን ተረጋጊ። ተሳክቶልናል፣ ተሳክቶልናል። ከዚህ በላይ ግን የእሷ ድንጋጤ ያለቅቃትም ማለፈው እና ውድ ተመልካቾቻችን እንግዲህ ጥሩ ነገር ጥሩ ብራንክ አድርገናል። በመጀመሪያ ቀን እንደዛ ጉድ ሰርታሉ ታውሉ። ግን የሚገርምሽ ነገር ፍራንክ እንድታረግሽ የተስማማኑ እሷ ነበረች እና መያዝ እራሷን ናቸው እና ኪሲ ዘው ሂድ ምናምናም ብላ ኪሲ ልቀት ውስጥ ምናምን ያለ የዛኔ በቃ አልቻልኩ፣ በቃ የሌለ ልስቅ ነበር። እና እንደው እስኪ በመጨረሻ አሁን ኦልሬዲ ተረጋግተሻል ብዬ ተስፋ አደርጋለሁ። ምክንያቱም ጎበዝ ነሽ አንቺ፣ ቶሎ ትደነግጫለሽ፣ ቶሎ ትረጋጊያለሽ። እንደው ፍራንኩን እንዴት አገኘሽ? ጥሩ አግኝቼው አለት። እንዴት አስብሽ ነው? ተሳክቶልናል በጣም ደስ ብሎናል። እንግዲህ ክብራትና ክብራት ተመልካቾቻችን አዩን በደንብ አድርገን እንግዲህ እንዳያችሁ ፕራንክ አድርገናታል። ቃል የልብሽ ደረሰ። የዛብን ነው ሰው። እንግዲህ እኛም በቻልን መጠን እንጠነቀቃለን። እንግዲህ ምን አይነት አይዲያ መጠ ፕራንክ እንደምታደርግብን አላቅም ሰው። እንግዲህ ተሳክቶልሻል፣ ተሳክቶላታል። ከዚህ በላይ ልናስነቅጠት ስላልፈለግን ምክንያቱም ቀድማም እያመመኝ ነበር ብላለች ሰው፣ በዛው አጋጣሚ አጋጣሚውን የተጠቀምንበት እንግዲህ፣ ለዛሬ ነው መጣሩ ቪዲዮ ይህን ይመስል ነበር። አስተማሪ ፕሮግራም እንደሆነ አንጠራጠርም። ከተመቷችሁ ቪዲዮ ላይክ እና ሼር እንጋብዛለን። እሺ የሆነ ነገር አይደለ። እንግዲህ ምንድነው የምላችሁ መሰላችሁ፣ ያው ጥሩ ጓደኛ ይዞ መጥተዋል። ስለዚህ እናንተ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። እንግዲህ ያው ገና ታዳጊ ነው፣ ብዙ ነገር ከናንተ ይፈልጋል ሰፖርት እንድታረጉት እንድታሳድጉት ለማለት ወዳለኝ እና አመሰግናለኝ እንግዲህ ሌላ ምንላለኝ ምንም ባይ